ይነገረን ይነገረን፣ ክቡር ጠቅላይ ሚኒስትራችን፣ ትግስት ማለት ይሄ ነው። በክርስቲያኖች ደም ነው ወይ የሰው ትግስት የሚገለጠው? በሕግ አምላክ ይህንንም ያስከብር ሥርዓተ መንግሥት መኖር አለበት አገዳደልም እኮ ቅጣ አለው አሟሟትም እኮ ወግ አለው እንዴት ወንድም ለወንድም በካራ እንተራረድ ምን ነው ወንድምዬ ምን ነው እኔ እናንተኮ ማለት ቅዱሳን መጽሐፍት በበጎ ስሟን ደጋግመው የሚያነሷት ታላቁ ነቢይ በሙሉ እምነት ፍትህ ወደ ሰፈነባት ወደ አቢሲኒያ ሂዱ ብለው የሰው አደራ የላኩባት እንኳን አምሳያ ወገንን እንግዳን በፍቅር አክብረን ተቀብለን ዘመድ አርገን እንኳን ሰው ወፋ ለምዳለሁ የሚል ክቡር ብሂል ያለን የንጉሥ አርማህ የነጃሺ ምድር ወራሽ ደምቅ ቅጆች እኮ ነን። ታዲያን ዛሬ ምን አገኘን? የዝቋላ አባቶች ሞት እንደዚህ የሚያስብል ነው። ወንድማችን ቴዎድሮስ ዘሩፋኤል እንግዲህ እያለቀሰና እያነባ የሰራ ቪዲዮ አለ። እሱ እንመለከታለን። ሌላው ደግሞ ሊቃነ ጳጳሳት ስለሞቱ አባቶች እያወሩ አይደለም። ለምን ደሞ ያወሩት ነገር እናነሳም፣ ምክንያቱ ስለምናውቀው፣ ከዚ ጊዜ ያወሩት ግን ደግመን እንሰማቸዋለን ማለት ነው። መጀመሪያ ከበትቀት ቴዎድሮስ ዘሩፋኤል ገዳም ዘግተው ለእኛ ባለቀዙ 22 ዓመት 15 ዓመት ሰላሳ ዓመት በዘጉ አባቶቻችን አይናቸው ፈርጦ ጭንቅላታቸው ፈርሶ አየሁ። በምን አይነት ሁኔታ ውስጥ አባቶች እንደሞተው አየሁ? እግዚአብሔር በቃ ይበለን። አባቶቻችን ከሌሉ እኛ በምንድን ነው የምንጽናነው? ገዳማውያን ከሌሉ በምንድን ነው የምንበረታው? ለማን ነው አቤት የሚባለው? እግዚአብሔር በቃችሁ በለን የገዳም አባቶችንባ የገዳማ አባቶች እንደ ማስማረን እግዚአብሔር በቸርነት ቀረበን። ወደ ማንም የምንጮኽበት የለንም። ያዳተነ ምቹ መኖር አቃተን። መኖር ደክመን ሸሽተን መኖር አንቻልም። እግዚአብሔር ቤትን ቤትህን አንተ ታድቅ፣ አባቶችን አንተ ጠብቅ። ላይናገሩ አባቶቻችን ዝማን እድሜያቸውን ሁሉ የሰጧት ቤተ ክርስቲያን ዛሬ ፊት ነሳቻቸው። አባቶቻችን አይናቸው መርጦ የሞቱበትን አየሁ። አይ ገባትም ሀገር ለሰራ ምን ይባላል? ከማልቀስ ውጪ ከማዘን ውጪ ምንም ማድረግ የምንችለው ነገር የለም። እና ብቻ እግዚአብሔር አምላካችን እኔ እንጃ ምን እንደምላችሁ፣ እሱ ይፍረድ ነው። ፍርዱን ከእሱ ነው የምንጠይቀው። ፍትህ ለክርስቶስ ግልባጭ ለማርያም ነው የምንለው ስናስገባ ና ቴደዘዶፌል ብቻ እዚህ ጉዳይ ከልቡ ሆኖ የጮኸ ይሰማል የምንገኘው ሚዲያ ላይ ከልቡ ሆኖ የጮኸ ያለው ወንድማችን ቴደዘሮ ፋይል ነው እያየ የምገኘው። እና ሌላም ቪዲዮ አለስ አጠር የምትል እሷንም ላሰማችሁ። የት እንግባ አሉ ኮ አንዱ መኖክሴ የት የት እንሂድ አሉ እኮ ገዳማውያን አባቶች መኖርና መሞት ብርቅ ሳይሆንባቸው ስለዚች ምድር ሰላም አብዝተው የሚጸልዩ ስለ ጸሎታቸው የት ሄደን እንኖራ ስለ ስጋቸው መኖር እኮ አይደለም በነፍሳቸው ተስበው ስለሚያደርጉት ጸሎት ይችን ምድር ስትቀና ስትበረታ ለማየት ካላቸው ጉጉት የተነሳ ገዳማውያን አባቶቻችን የት እንሂድ ብለው አለቀሱ ሀገረ ስብከቱ መግለጫ አልሰጠም እስካሁን። ልብ በሉ፣ ነገ የመጡና አልሞተም ይሉናል ከፈለጉ ማለት አልሞተ አልሞተ ማንም አልሞተም ይሉናል። አይናቸውን በጨዋጡ ነውር ነው። ይኸው መነኮስ አትተገለው የቤተክርስቲያኒቱ አራት አይናት አፍነው ሰላም ነው። ይህን ያለው ነገር እንግዲህ ወንድማችን ሴደቱ ሩፋኤል እግዚአብሔር ይስጥልን ባለበቷ ጊዜ ሰላም ያድርግል ማለት እፈልጋለሁ። ለመናገር ይከብዳል። ወንድማችን ሴደቱ ሩፋኤል ነው በበዛት እያብራራው የሚገኘው ይህን ነገር ምስጥሩ እያወጣ የሚገኘው ማንገዳቸው፣ ለምን ሞቱ፣ በምክያ የሚሞቱ የሚለው ነገር እያወራ የሚገኘው ትናንትና። እንግዲህ የአንድ ወንድም የዘለሚንገ ስልክ ደውዬ ያሰመሻችሁ ነበር። አባቶች የሞቱበት መንገድ በጥይት ተመተው ተገርፈው፣ ተሰቃይተው አይናቸው ወጥቶ ከጉሩ ጋር ተወርጉሮ ነው የሞቱት አባቶቻችን። ወደኋላ ተመለሱና ቪዲዮ ማየት ትችላላችሁ። እንግዲህ በጣም የሳዘነ ቪዲዮ ተልኮልኛል አለ አለ ከዚህ ጋር ለማሳየት ይከብዳል። እንዲህ ዓይነት ነገር እነዚህ አባቶች የሞቱበትን መንገድ እዚህ ላይ ማስተላለፍ አይፈቀድም። ኦኬ ሶሻል ሚዲያ ላይ መልቀቅ አይፈቀድም። ስቃያቸው ለምን ከአእምሮ በላይ ስለሆነ ኦኬ ሰው ሌላ ሀገር ውስጥ ይገር ብሎ ስለሚያስብ ህጉ እራሱ ይከለክላል። የሶሻል ሚዲያ ህግ እራሱ ይከለክላል። ከፈለጋችሁ ማየት የምትፈልጉ ካላችሁ ታች ባሉ በቴሌግራም ሊንክ በኩል አናግሩኝ እና እልክላችኋለሁ። በኩል አይቶ ከጠቀማችሁ ኦኬ፣ ቤተክርስቲያን ፍቅር፣ የአባቶች ፍቅር በልባችን ካደረ አሳያጅ ልክላችኋለሁ። ችግር የለውም ከታች ባሉ በቴሌግራም በኩል አናግሩኝና እና አስቀምጥላችኋለሁ። ይሄ ብቻ አይደለም፣ እንግዲህ ብዙዎች አሁን ላይ ድምጻቸውን እያሰሙ ይገኛሉ። ማንን ይሰማል? ማንም አይሰማም፣ ግን ድምጻቸውን ማሰማታቸው አልቀረም። ሰምተን እንመለስ። ዛሬም የቤተክርስቲያን አባቶች እንደ በግ እየታረዱ ናቸው ያሉት ግን ሁሉም ዝም ብሏል ጸጥ ተላመድ ነው አባቶች ታግተው ሄደዋል ለምን ገንዘብ ተፈልጎ ነው አይደለም ከአባቶች ምን ሊገኝ አባቶች ለሀገርና ለህዝብ እየጸለዩ በባዕታቸው ቁጭ ብለው ያሉ አባቶች ናቸው ሀብት ንብረት የላቸውም ዓለም በቃኝ ብለው የሄዱ አባቶች ናቸው እነሱን አግቶ መውሰድ ለምን ብለህ ስትጠይቅ ለዚች ሃይማኖት ለዚች ተቋም ያላቸውን ጥላቻ ብቻ ነው የሚያሳየው

ኔ ጎሳ ኬሳቲ ማልጎታ ሜ ማልጎና የውመተ ኮ ደመቂ ያውመታ ክርስቲያና ደመቂ ያውመተ ኦርቶዶክሲ፣ ልንነቃ ነው የሚገባን። ከዚህ በኋላ እርስ በርሳችን መባላቱን እስኪ እናቁ። ምንድን ነው? ከዚህ በላይ ምን ሊመጣብን ነው? አባቶች ገዳም ድረስ ተገብተው ከተገደሉ፣ እናቶች እመምኔቶች ገዳም ድረስ ከተደፈሩ፣ ሞተሃል፣ ሞተናል። እግዚአብሔርን ነው እምላችሁ እኔ በጣም ነው ተስፋ የቆረጥኩት። ጽኑ በሃይማኖታችሁ። ዛሬ ደም እየፈሰሰ ነው። ዛሬ ቀዳማውያን እየተረሸኑ ነው። ቀዳማውያን ሰማታት እንጂ አንቆጥርም። ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሽጠን ሰይፍ እንዳንገዛ ነው። ስለ ዝቋላ አባቶች ዝም አይልም። ስለተገደሉት አባቶች ዝም አይልም። ስለታፈኑት አባቶች ዝም አይልም። ዝም አይልም። ሰምቶ ዝም አይል። ሰምቶ ዝም አይልም። ሰምቶ ዝም አይል። ዝም አይልም። ሰምቶ ዝም አይል። ዝም አይልም። ቸሩ መድኃኔዓለም ሰምቶ ዝም አይልም። ልጇ የማርያም ዝም አይል። ሰምቶ ዝም አይልም። ሰምቶ ዝም አይል። ዝም አይልም። ሰምቶ ዝም አይል። እኛም ዝም አንልም። በዝቋላ ላይ በግፍ ለተገደሉ አባቶች ሁላችሁም ኮሜንት ላይ ፍትህ ለአባቶቻችን፣ ፍትህ ለአባቶቻችን እያላችሁ ኮሜንት ላይ ያስቀምጡልን። ምን አደረጉ አባቶች? በጫቃ በዱር በገደል ዓለምን ንቀው በተሰደዱ በዝቋላ ተራራ ላይ ያሉትን እነዚያ ቁሩን ብርዱን ሁሉን ችለው ያሉ አባቶች በየዓመቱ የምትገሏቸው ምን አደረጉ? ታላቁ መምህር የኔታ ይባቤ ያው ታስረዋል የት እንደሄዱ አይታወቅም አሁንም አባቶች እየተገደሉ ምን አደረገች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አደረገቻችሁ በእግዚአብሔር ፍትህ ለአባቶቻችን ፍትህ ለአባቶቻችን እያላችሁ ኮሜንቱን አጥለቅልቁት ለአምሳ ሰው ሼር አድርጉል ኦርቶዶክሳውያን ከመቼውም ጊዜ በላይ ይህ ቪዲዮ አቅም እንዲኖረው ስለምፈልግ ኮፒሊንግ ሪፖስት እና ሼር አድርጉልኝ ኮሜንት ላይ ደግሞ ሁላችሁም የዝቋላ አባቶች በረከታችሁ ይደርብን እያላችሁ ኮሜንት ላይ ጻፉ። የዓለምን ጫጫታ ንቀው በገዳም በበዓታቸው ተወስነው ለሀገራቸው ኢትዮጵያና ለሕዝቧ እንዲሁም ለቅድስት ቤተ ክርስቲያን የሚጸልዩ አባቶች ጋር እጃችሁን ማንሳት ለምን አስፈለገ? እስከ መቼ ነው የቤተ ክርስቲያን አባቶች የሚገደሉት የሚታረዱት? እስከ መቼ ነው የቤተ ክርስቲያን አገልጋይ ካህናቶች የሚገደሉት የሚታረዱት? በጣም በጣም ያሳዝናል፣ ያማል። ማርያምን ነው ምላችሁ። እነሱ ምን ባጠፉ ይህ ግፍ ይገባቸዋል? እንዴት ጸሎት የያዙ አባቶች፣ መሳሪያ ያልያዙ አባቶች ጋር በጸሎት ለሚያምኑ ለሀገራችን ለሚጸልዩ አባቶች ጋር እጃችሁን ማንሳት እስከ መቼ? ይኸው በዚህ ቋላ አቦ የሚገኙ መነኮሳትና ገዳማውያን ታርደዋል። ተይዘውም ወዳልታወቀ ቦታ ታግተው የተወሰዱ አባቶች አሉ። እስካሁን ድረስ የት እንዳሉ አይታወቅም። ይህን ድርጊት የፈጸመው አካል ማን ነው? የዛሬ ዓመትም እዚሁ ዝቋላ አቦ ላይ በየካቲት ወር እንደዚህ አይነት ግፍ ተፈጽሞ ነበር። ያ አልበቃ ሲላቸው ዘንድሮም ደገሙት። በገዛ ሀገራችን የኦርቶዶክሳውያን ስደት እስከ መቼ ድረስ ነው? ማብቂያውስ መቼ ነው? እስከ መቼ ነው ጥቁር ልብስ እየለበስን ስለ ቤተ ክርስቲያን የምናለቅሰው? እስከ መቼ ነው የኦርቶዶክሳውያን ዝምታ መቼ ነው መጨከን የምንጀምረው? የገዳማውያን አባቶችና የካህናት መታረድ መገደል ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ ከላይ ሆነው ቅድስት ቤተ ክርስቲያንን የሚመሩ አባቶች ጨከን ብለው እርምጃና ትእዛዝ መስጠት ይኖርባቸዋል ብዬ አምናለሁ። ገዳማውያን እየታረዱ ነው። ጨክኑ ክርስቲያኖች። ጽኑ፣ በሃይማኖታችሁ እንግዲህ የት ወንድሞች በዚህ መንገድ ድምፃቸውን እያሰሙ ይገኛሉ። በነገራችን ላይ ለዚህ ማሰማት የነበረባቸው አባቶች ነበሩ። አንድ የሀገረ ስብከቱ አባት አዝናለሁ አላለም ባይዘቤ ሁለት አባቱን ያየት ካልሰራት ኩኝ አቡነ ሄኖክና አንድ አባት አሉ። እግዚአብሔር ይስጥልን እያበረታቸው በረታቸው ይደርብን አይመረቅም እንግዲህ ግን እነሱን ነው ያየሁት። ብፁዕ አቡነ ሄኖክ የአዲስ አበባ አገረ ስብከት የቀድሞ አገረ ስብከቱ መሪ እሳቸውን ነው ያየነው። እናዝናለን፣ ይሄ ነገር መንደገም የለበትም ሆን የለበትም ብሎ የተናገሩ እሳቸው ናቸው። የጻፉት ፌስቡካቸው፣ ፔጃቸው ላይ ሁሉም ፔጅ አለው። ማንም አልተናገርም። ስለ አቡን ስለ አባታችን የኔ ተይ ባቤ የሚመለከተው ማን ነው? አቡነ አብርሃም ነው። ለምን አልተናገሩም? አባታችን እንዴ እኛ ቆልሶ ለምንና ነው፣ ከዛ ውስጥ ካሉት አብዛኞቹ ለምን አልተናገሩም? የሱ አገራ ሰብከቱ ከሆነ አባታችን የታሰሩት የታፈኑት ኮይ የሱ የሱ እንዳለ አይታወቅም። ብዙ ሰዎች የታሰሩ የታፈኑ የተገደሉ ይገኛሉ። እዚህ እኮ ቅርባችን እኮ ነው። ባለፈው አንድ አባት በር ቤተክርስቲያን በር ላይ ተገሎ የተገኙት መንግሥት ባለበት ሀገር አዲስ አበባ ውስጥ አባት ቤተክርስቲያን እየሄዱ ለማስቀደስ ጧት ቅዳሴ እየሄዱ በር ላይ ተገኙ ተገደሉ። ቤተክርስቲያን በሯ ላይ መጥቶ ገሎ እስኪሄድ ወቅቶ ገሎ ተኩሶበት እስኪሄድ ማንም ዝም ዝም ነው ምንም ማንም አይናገርም። አርባ ኪሎ ሜትር እኮ ነው ከዚህ እስከ ዝቋላ አቦ እዚህ አዲስ አበባ ከአዲስ አበባ አርባ ኪሎ ሜትር እኮ ነው። በጣም ያሳዝር እኮ ነው። ይዘው እዚህ አፍንጫቸው ስር መጥቶ ገድለው ይሄዳሉ። አፍንጫቸው ስር ገብተው ማፈር አለበት እኮ መንግስቱ ራሱ። እንዲህ እንዲህ ውስጥ ገብተው ላቸው አፍንጫቸው ስር ቀምጠው ገድለው ሲሆን ዝም ማለታችሁ አለመያዛችሁ እፍረት እዝራት እኮ ነው። ይሄ ለአገርም እንዲሁ አለም ራሱ በሰማ ያፍርባችኋል። የኛ ወታደራዎች የምትኮሩበት ወታደር የት አለ? ለምን ነው የማይከራከሩ እዚህ አርባ ኪሎ ሜትር ላይ ተው፣ አርባ ኪሎ ሜትር ነው። እሺ እዚህ አዲስ አበባ ውስጥ ቤተ ክርስቲያን የሚገደለውን የት ነው ያለው? መንግስት ለምድር የማይጠብቀው የታለ ቦታ የምትመኩበት? ኦኬ ለዓለም ለአፍሪካ የተርፋል የሚቱ ወታደር የት ነው ያለው? መከላከያ ለምን አይከላከልላችሁ? የእናንተ መከላከያ እናንተ ኃይል የሚሰራው ኦርቶዶክስ አይደለም ማሰር ላይ ነው፣ እኛን ማሰር ላይ ነው። እናንተ ኃይል የሚሰራው እና ያለ መከርቦ በቃ የሆነ አንቀስ ትፈልጋላችሁ፣ የሌላን አንቀስ ታሳላችሁ፣ ትወሽቃላችሁ፣ ታፍናላችሁ። በቃ እዚህ ምን ይሰራ? በቃ እናንተ ኃይል እዚህ አፍንጫ ውስጥ ገብተው ወቅቶ ገለ ሲል ማንም አይናገርም። አርባ ኪሎ ሜትር ማንም አይናገርም። ሀያ ኪሎ ሜትር ላይ አባቶች ሲገሩ ማንም አይናገርም። ገዳም ውስጥ ካና ካና ሲደፈሩ ሞኖክሳ ሲደፈሩ ኦኬ እማምሌ ሲደፍ ማንም አይናገርም አያቅም መቃ ማን እንደገና አናቅ ነው ይባለው። ይባስ ብለው ደግሞ ገዳም ውስጥ ያለው ሺፍታ ነው ገለናቸዋል። አባባ ዘናባሻን ጨርሰናቸዋል ይባላል። ገዳም ውስጥ ያለ ሺፍታ ብሎ እንዶ አሳፋሪ መግለጫ መጣ። የምን እንደምናገር እንጀምር። እሺ በጣም ከባድ ናቸው ብቻ እውነት መንግስት በዚህ ጉዳይ በዚህ መንግስት ማፈር ማዘን አለበት። መንግስት መንግስት ማፈር ማዘን አለበት። የሆነ ባለው ነገር እዚህ አዲስ አበባ ውስጥ አባቱን ወቅቶ ኦኬ ተኩሶበት ገርፎት አስሮት ገሎ ሲሄድ ያላወቀ መንግስት ማፈር አለበት። አርባ ኪሎ ሜትር ላይ አባቶችን ተኩሶ ወክቶ ገርፎ ገሎ ከታለ ወርውሩ አይናቸውን ጎልጉሎ አውጥቶ ገሎ ሲሄድ መያዝ ባለመቻሉ መንግስት ማፈር ነው ያለበት። እንዲህ እንደ ማፈር እኮ ማየው ማፈር ነው ያለባቸው። አሳፋይ ተግባር ነው፣ በጣም ያሳፍራል። ለሀገርም፣ ለዓለም ስሰማ ራሱ በጣም ትታዘባቸዋለች። ይህን ነገር አለም ስሰማ፣ እዚያ ፍንጫ ተገድለው ሲሄዱ አለም ሲሰማ፣ ታጣቂ ስትሉ ይታፈርባቸዋል። እናንተ ምንድን ናችሁ እናንተ? ኦኬ ተገዳዩ ታጠቂ ናችሁ እናንተ፣ ምንድን ናችሁ እናንተ? ምን ዱላ መያዙ ስናንተ በጣም አሳፋይ ነገር እኮ ነው። እዚህ አጠገባቹ መጣው ሲገሉ ማታውቁ ማለት እኮ ነው። ኦርቶዶክሳዊ ከሆነ ነገር ይወሸቃል፣ ተይዞ ይታሰራል፣ ይታፈናል፣ ይገረፋል። ሁለት ሶስት ወር ተብሎ ታስሮ ከእንጀራው አይሆንም፣ ከሚሱም ምን አይሆንም። የሆነ አገር ዛሬ ያልተናገሩ አባት ወንድሞች በሙሉ ጊዜ የሚናገሩ ወንድሞች፣ አሉ ዩቲዩብ ላይ የማይናገሩት እናንተን እስር ፈርተው ነው ነው ምንም ስራችን እስኪደርስ ነው የምንናገር ስለዚህ መንግስት ራሱ ማበራ አለበት ብዬ አስባለሁ። አባቶች አይናገሩም ወይ አይጋገሩ፣ ምን እንደሆነ እንዲሁ ረፈጣሪ ሆይ ይቅር በለን። እንዲሁ አንድ አባት የሚናገር ሰላም ተብሎ እርግብ ተይዘ ለኛ እንትን ይዘገብልናል። ያ ሰላም እንትን ተደረገ እንትን ታረቀ፣ ሶስት አባቶች ታረቁ ምን ያደርጉልናል? ነገር ነገር ለሚገድሉ ከታረቁ ምን ያደርጉልና? ዛሬ እንዲ እዚህ የሚገድብ እያለን ትታረቃላችሁ? እና አንተ ከእርቁ የሚገድሉ ማስቆም አይቀርም። ኦሮሚያ ውስጥ ኦኬ በቶ ሲገደሉ ማስቆም አይቀልም መሆኑና፣ እናንተ እውነት ለኦሮሚያ አዝናችሁ እንትን ቦታው ያዘዙ ሰዎች አለ የምትሉ ከሆነ በጣም በጣም ከባድ ነው። በጣም ሼም ነውና ለማንኛውም ዛሬ ባይናገሩን ትናንት የተናገሩ አባቶች አሉ። የምንወዳቸው የነሱ ድምጽ ድጋሜ እናስተጋባለን። ህዝባችን፣ ህዝበ ኢትዮጵያ በሙሉ ደህና እንዲሆን በሰላም ወጥቶ እንዲገባ፣ በሰላም ልጆቹ እንዲያስተምር፣ በሰላም በሀገሩ በሰላም እንዲኖር በአይድ አልመጣበት በአይድ ወራሪ እኮ ሲመጣ እኮ በአይድ በአይድ ነው ሰው በወገኑ ላይ እንዲህ ማድረጉ ነው የሚያስደንቀው፣ በእውነቱ ሀገሩ ሰፊ ነው፣ ሀገሩ የጋራ ነው፣ ሀገሩ የእግዚአብሔር ነው። እንዴት እንደዚያ ሁሉ ይሆናል? ይሄ ቀን ያልፋል። ዜግነት ከሌለን ኢትዮጵያውያን ካልሆን ለእኛ በዚህ ምድር እንድንኖር ካልተፈቀደልን ይነገረን። ምንም አይደለም። ይሄ የሃይማኖት ተቋም እንጂ ሌላ አላማ ያለው ሌላ ችግር ያለው ሌላ አንግቦ የሚሄድ ተቋም አይደለም። እስከመቼ እንዴ? ዓለምም ይፍረደን፣ መላው ሕዝበ ክርስቲያን ይፍረደን። ሌላ ነገር አላልንም። ሞት አላወጅንም። ስደት አላወጅንም። የቤተ ክርስቲያን ሕግ ይከበር ነው ያለው። የቤተ ክርስቲያን ሕግ ይገበር በማለታችን ለምን እኛ ሞተን እኛ አልፈን ቤተ ክርስቲያን ግን ነጻ ትወጣለች። ምንም የምንፈራውም የምናፍረውም ነገር የለም። ምንም አላለም፣ ሕግ ይከበር ነው ያለው። የሲኖዶስ ሕግ ይከበር ነው ያለው። ከዚህ በላይ ሌላ ጦር አልመዘዝንም፣ መሳሪያም የለንም፣ የምንዋጋበትም የለንም መሳሪያ ያለው አካል ግን የዚህችን ቤተ ክርስቲያን ህግና ሥርዓት ሊያስከብር ይገባል። እንደው ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው? በክርስቲያኖች ደም ነው ወይ የእርስዎ ትዕግስት የሚገለጠው? የባለስልጣናቱ ትዕግስት ይሄ ነው? የሚሊታሪዎች ትዕግስት እንዲህ ነው? እኔ ትዕግስትን በዚህ አልገልጸውም። ቸልተኝነት፣ ግዴለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በፍጹም ሊታረም ይገባል። ይህ አባባላችሁ እባካችሁ፣ እባካችሁ አርሙ፣ አርሙ። እናንተ ካላታረማችሁ፣ እራሳችሁ ካላረማችሁ፣ ግድ የለም አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ሁል ጊዜም ቢሆን ከምድር ተቃዋሚ የለም። የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ባልዘነበው። አረ ኢትዮጵያ፣ አረ ይህ አይነት ባህር የለሽም ነበረ አገሬ ኢትዮጵያ። ረ እስላም ክርስቲያን ሳንባባል የኖር ወር ነው አረ በህግ አምላክ ይህንን የሚያስከብር ስርዓተ መንግስት መኖር አለበት። ረ የታሪክ አለህ። እኔ ከእስላሞቹ ቤተክርስቲያን ስሰራ በጅቡቲ ከእስላሞቹ ገንዘብ እየተቀበልኩኝ አባታችን እያለ ገንዘብ እየሰጠነ ቤተክርስቲያን ይሰራል። በህጋምላክ ይህ አይነት ባህሪ በኢትዮጵያ ታሪክ ውስጥ የለም። ይህንን የተበላሸ ኢትዮጵያውያን የማያውቁት ችግር ፈተና ደርሶባቸዋልና ይህንን መንግስት የሰው ደም መፍሰስ ቀርቶ የስጋ ወደሙ ዙፋን የሆነችው ቤተክርስቲያን እግዚአብሔር የሚመሰገንባት እግዚአብሔር የማዳን ስራውን የሚሰራባት ቤተ ክርስቲያን ሳትቀር ተመታለች፣ ተቃጥላለች፣ ተተኩሳለች። የሀገሪቷ መሪ ምን ይሰራል? ማሊ ሊጠብቅ ነው የተሾመው? እኛን እኮ ነው የሚያገለግለው። በእኛ ላይ እኮ ነው ስልጣኑ። እኛ አተለለን እኮ ቤተ ክርስቲያኗ አተለለች። መንግስት የለም የመንግስት ስልጣን የለም። አዎ፣ ቤተ ክርስቲያኗን አጥፍቶ እኖራለሁ ማለት አይቻልም። ቤተ ክርስቲያኗ ደግሞ አጠፋል። እንኳን ይሄ ግራኝም አላጠፋትም። አዎ። እና እንግዲህ ያለው ችግር ሁሉንም አጥፍቶ ኢትዮጵያን የሌላ ድርጅት የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት የሚለው ጠብቶ የሌላ ምን ቋንቋ ልስጠው ለማድረግ የሚሰራ ሴራ ነው። ሲመክሩባት ቆይተው ነበረ። አሁን አመቻቸው። ሰዎችን በደካማ ጎናቸው ገቡባቸው። ይችን ጥንታዊት ቤተ ክርስቲያን ገፍትሮ መጣል ይቻል ይመስል አልሆነ ውስጥ ገቡ። የሁሉ የእነሱ አቅም አይደለም። መንግስት ነው የክልል መንግስት እንላለን የኢትዮጵያ መንግስት ነው እና ይሄ ሁሉ ችግር የአመራር ብክነት ነው አመራር አለመቻል ነው እኛ ራሳችንን እንጠብቃለን የሚሰራ ተሆነ መንግስት ስራውን ስራ እማይሰራ ተሆነ ስልጣኑን ለሰፊ ህዝብ ያስረክ ምንድነው በሃይማኖት ላይ መቀለድ ይህ እንግዲህ የተናገሩ በመስሪ መጠነ ስነ ዛሬ ባይናገሩም ዛሬ በጋችላ ብዙ ጊዜ የሚስተጋባ ድምፅ አለ። አይ ብዙ አባታችን ያቡነ ናትናኤል ድምጽ እንደዛ ያልተ የተናገረ አባት ስለሌለ በተደጋጋሚ እሳቸው ድምፅ ላይ ይደገማል። አንድ ደፍ የሚያነገር ስለዚህ እንደዛ አይነት ድምፅ ኦኬ፣ እሳቸውም ደግሞ እንዳይናገሩ ተደርጎ እንደሆነ አናውቅም። አልተናገሩም ነው። ስለዚህ ዝም እግዚአብሔር ነው ብቻ እግዚአብሔር ይሁንና፣ እናንተ ስትናገሩ ግርማ ሞገሱ ያምርባቸዋል። አልከባይዘው

እኛ የሚጨልሉኛ አባቶች እየሞቱ እናንተ እንትና ታረቀ እንትና ተሾረ እንትና ተወገዘ ስላላችሁ እዚህ መጣችሁ። ምን ያደርግልናል ለኛ? እዛ ለሚሞቱ በጀናል ምንጮ አይሻለ እና ከተባለ ቡሌም ብዙ የምንናገረው አለ። ይቅርብን። ለማንኛውም ቪዲያችን እየመሰ ነበር። አዲስ ነገር ካለ ይላችሁ ምቀርብ ነው የሚሆነው። ብዙ አዲስ ነገር አለ። ለመቅረብ የምንፈራቸው ነገሮች አሉ። ብዙ ብዙ የታሰሩ ወንድሞች አሉ፣ አባቶች አሉ፣ የታፈኑ አሉ። ከዛ ወዲህ እየተገደሉ ያሉ እዚህ በቅርባችን የሚገደሉ አባቶች አሉ። ኦኬ የሚታፈኑ አሉ፣ ግን ፈራን። መዘገብ ምንም ጥቅም ከሌለ ምን ዘገብ። የፈራነው የሆነ አካል አይደለም ባይዘው የሆነ አካል ነው ያስረናል፣ ያፍነናል፣ ይገርፈናል፣ ይገለናል ያለ ነው። ግን ምንም ጥቅም ስለሌለው እሱን ምን ያደርጋል ህዝቡን ከማጨናነቅ፣ ምን ያደርግ ቢቀርስ እያለ ነው

እግዚአብሔር ከእናንተ ጋር ነው። እግዚአብሔር አምላካችን አገራችን ይጠብቀልን፣ አባቶችን ያጽናልን፣ ሰላም ያርግልን። ጀርቆ